ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች፣ የሚያዝያ 24 ቀን 2017 ዓ ም የረፋድ ዜናዎችን ይዘንላችሁ ቀርበናል። የጋዜጠኛ መዓዛ መሐመድ አባት አቶ መሐመድ ኢብራሂም ከዚህ ዓለም በሞት ተለይተዋል። ብልጽግና ከህግ ውጪ ወደ ሀገር እንዳይገቡ የከለከላቸውን ጳጳሳት እንዲገቡ መፍቀዱ ተሰምቷል። የመረጃ ምንጮቻችን አናግረን ዝርዝር ጉዳዮችን ይዘናል። በቀጠለው የአማራ ክልል ውጊያ በአድማ ብተን አባላትና አመራሮች መካከል አለመግባባት ተፈጥሯል። ከአዲስ አበባ ቦሌ ኤርፖርት የተሰማው ምንድን ነው? ተሰሙታላቸው የአብን ሰዎች ከኦህዴድ ሰዎች በላይ ብልጽግና እንሁን ማለታቸው ከብዙ ኃይሎች ጋር እያላተማቸው ነው። የተደረጉ ምልልሶችንና የኤርትራን ምላሽ ይዘናል። አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህን መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷቸው ቻናሉን ሰብስክራይብ፣ ላይክና ሼር በማድረግ አሁኑኑ ቤተሰብ ይሁኑ! የጋዜጠኛ መዓዛ መሐመድ አባት አቶ መሐመድ ኢብራሂም ከዚህ ዓለም በሞት ተለዩ። የሰብአዊ መብት ተሟጋቿና የሮሃ ቲቪ መስራች የሆነችው ጋዜጠኛ መዓዛ መሐመድ አባት አቶ መሐመድ ኢብራሂም ሙሳ ሚያዝያ 19 ቀን 2017 ዓ ም ከዚህ ዓለም በሞት ተለይተዋል። አቶ መሐመድ ህዳር 12 ቀን 1935 ዓ ም ከአባታቸው ከአቶ ኢብራሂም ሙሳ እና ከእናታቸው ወይዘሮ ዘሟሊ በወሎ ክፍለ ሀገር ደሴ ዙሪያ ልጎ ጊዮርጊስ ተወለዱ። እድገታቸው በታሪካዊቷ የደሴ ከተማ ሲሆን በታሪካዊው የወይዘሮ ሰን ትምህርት ቤትም እስከ ስምንተኛ ክፍል ድረስ ተምረዋል። ከአስኳራ ትምህርታቸው በተጨማሪ በሃይማኖታዊ ትምህርት ገፍተው የሄዱ መሆናቸውንም ታሪካቸው ያስረዳል። በደሴ ከተማ በታዋቂዎቹ ሳያደንገቶና መርሳ አባጌትዬ የእስልምና ሃይማኖት ትምህርት መስጫ ማዕከላትም በመቅራት አክትመዋል። በተጨማሪም ቁርአንን ተፍሲር ድረስ የቀሩ ሲሆን ከፍተኛ የአረብኛ ቋንቋ ችሎታም ነበራቸው። በሐዋሳ እርሻ ጣቢያ የተወሰኑ ዓመታትን የሰሩት አቶ መሐመድ በአዲስ አበባ ዋልያ የህዝብ ማመላለሻ ትራንስፖርት ውስጥም ጡረታ እስከወጡበት ጊዜ ድረስ በተለያየ የስራ ኃላፊነት አገልግለዋል። እንዲሁም በአዲስ አበባ እስልምና ጉዳዮች ጽህፈት ቤት እና በክፍለ ከተማ እስልምና ጉዳዮች በከፍተኛ አመራርነት የሰሩም ሰው ነበሩ። ልጆቻቸውንና የአካባቢውን ልጆች ቁርአን በማስቀራት የሚታወቁት አቶ መሐመድ ኢብራሂም በባህሪያቸው ገራገር፣ ዝምተኛ፣ ሰው ወዳድና ሰው አክባሪ መሆናቸውን የሚያውቋቸው ይመሰክራሉ። ከዚህም ባለፈ ጠንካራ የስራ ሰው፣ ሃይማኖተኛ እንዲሁም የሰውን ሃይማኖትና እምነት አክባሪ ስለመሆናቸው ታሪካቸው ይናገራልን። አቶ መሐመድ 15 ልጆችና 28 የልጅ ልጆችን ያፈሩ ሲሆን ከልጆቻቸው በተጨማሪም ብዙ ልጆችን አስተምረው ለቁም ነገር አብቅተዋል። መዓዛ መሐመድን ጨምሮ በተለያዩ የሙያ መስኮች ሀገራቸውንና ህዝባቸውን እያገለገሉ ያሉ ጠንካራ ልጆችንም አፍርተዋል። መዓዛ መሐመድ የአባቷን እረፍት አስመልክቶ ባስተላለፈችው መልእክት ጀግናው አባቴ ዝምተኛው አባቴ የነጻነት አባቱ አባቴ የጨዋታው ንጉሥ አባቴ ሁሉ በሆዱ አባቴ ትናንትን ከዛሬ ያወዳጀኸው አባቴ ዓይንህን እያየው ሳልሰናበትህ ሄድክብኝ ስትል ሐዘኗን ገልጻለች። የተለያዩ ሰዎች ሐዘናቸውን በፌስቡክ እና በተለያዩ ማህበራዊ መገናኛ ዘዴዎች የገለጹ ሲሆን ጋዜጠኛ መዓዛ መሐመድም ለዚህ ምስጋናዋን አቅርባለች። ሮሃ ቲቪ ለአቶ መሐመድ ቤተሰቦችና ወዳጅ ዘመዶች በሙሉ መጽናናትን እየተመኘች ነፍሳቸው በሰላም እንዲያርፍ ምኞቷን ትገልጻለች። ብልጽግና ከሕግ ውጪ ወደ ሀገር እንዳይገቡ የከለከላቸው ጳጳሳት እንዲገቡ መፍቀዱ ተሰማ። በእብሪት በማናለብኝነትና በጦረኝነት ባህር የተሞላው የአብይ አህመድ አስተዳደር ላለፉት ዓመታት ሚሊዮኖችን ገድሏል፣ ሚሊዮኖችን አፈናቅሏል፣ ሺዎችን አስሯል፣ ሺዎችን ከሀገር እንዲሰደዱ አድርገዋል። ሆኖም በዓለምም ሆነ በኢትዮጵያ ታሪክ ታይቶ በማይታወቅ ሁኔታ ሕግና ሞራልን ሽሮ ኢትዮጵያውያንና ትውልድ ኢትዮጵያውያንን በፖለቲካ አመለካከታቸው በብሔር ማንነታቸውና በሃይማኖታቸው ምክንያት ወደ ሀገር እንዳይገቡ እየተከለከሉ ነው። አብነትም ከወራት በፊት አቶ ልደቱ አያሌው ወደ ሀገር ለመግባት ሲንቀሳቀሱ ክልከላ እንደተደረገባቸው ይታወሳል። አቶ ልደቱም በፖለቲካ አቋማቸው ይህ እንደተፈጸመባቸውና ሀገር አልባ እንደተደረጉ ተናግረው፣ በሌላ በኩል ደግሞ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ቅዱስ ሲኖዶስ ዋና ጸሐፊውን ብፁ አቡነ ጴጥሮስን ጨምሮ ሌሎች ጳጳሶች ወደ ሀገር እንዳይገቡ ክልከላ እንደተደረገባቸው ይታወሳል። ሆኖም አሁን ላይ ሮሃ ከታማኝ ምንጮች በደረሳት መረጃ መሰረት ብፁ አቡነ ቴዎፍሎስ የሰሜን ካሊፎርኒያ ኔቫዳና አሪዞና ሀገረ ስብከት ሊቀጳጳስ ብፁዕ አቡነ ጴጥሮስ የቅዱስ ሲኖዶስ ዋና ጸሐፊና የኒውዮርክና አካባቢው ሀገረ ስብከት ሊቀጳጳስ እንዲሁም አሁን ላይ ማንነታቸው ማረጋገጥ ያልተቻለ አባት ወደ ሀገር እንዲገቡ በአገዛዙ ፈቃድ ተሰጥቷቸዋል። በብፁዕ አቡነ ሉቃስ የምስራቅ አውስትራሊያና ኒውዘርላንድ አህጉረ ስብከትና የገዳማት መምሪያ የበላይ ኃላፊ ባስ የሆኑት አቡነ ሉቃስ ግን ወደ ሀገር መግባት አይችሉም ተብሏል። ቅዱስ ሲኖዶሱን በዋና ጸሐፊነት የሚያገለግሉትን አቡነ ጴጥሮስን ጨምሮ በሚሊዮን የሚቆጠር ምዕመናንን ወክለው አስኬማ የጫኑ ጳጳሳትን ወደ ወደ ሀገራቸው እንዳይገቡ መከልከል መጀመሪያውኑ ምዕመናኑን መናቅለው ይላሉ አስተያየት ሰጮቹ። ከዚያ ሲያልፍ ደግሞ ሰዎች ማንነት አልባ ለማድረግ የተደረገ ህገወጥ እንቅስቃሴ መሆኑን ያነሳሉ። ሆኖም አሁን ላይ ቤተ ክርስቲያኗ ለአገዛዙ የልብ ልብ ለመስጠት እነዚህን ጳጳሳት ወደ ሀገር እንዲገቡ የብልጽግና እንደ እጅ ጸንታለች ወይ? መንግስትስ ወደ ሀገር እንዲገቡ አሁን ለምን ፈቀደ የሚለው ጥያቄ ይዘን የቤተ ክህነቱን የውስጥ ምንጮች አናግረናል። ሮሃ ያናገረቻቸው አንድ የቤተ ክርስቲያን ምንጭ መንግስት አቡነ ጴጥሮስን ጨምሮ እነ ዚህን ጳጳሳት ወደ ሀገር እንዲገቡ ያደረገው ከግንቦቱ የቅዱስ ሲኖዶስ ጉባኤ ጋር በተገናኘ ነው ይላሉ። ምክንያታቸውን ሲያስረዱም የሲኖዶሱ ዋና ጸሐፊ አቡነ ጴጥሮስ እና የጠቅላይ ቤተ ክህነት ስራ አስኪያጁ አቡነ አብርሃም በግንቦቱ ጉባኤ ሶስተኛ ዓመት አገልግሎታቸው ስለሚጠናቀቅ እነ ዳንኤል ክብረት ሁለት ሴራዎችን አስበዋል ይላሉ። አንደኛው እነ አቡነ ጴጥሮስ የተነሳውን ክልከላ ተከትሎ ወደ ሀገር ቢገቡ ከነበሩበት ቦታ ስለሚነሱ ተጽዕኖ አይፈጥሩም ብሎ በማመን የተደረገ ነው ሲል ያስረዳሉ። ሁለተኛው ደግሞ እነዚህ ጳጳ ጳጳሳት ወደ ሀገር እንዲገቡ በማድረግ ለሲኖዶሱ አባላት ተለሳልሰው በመቅረብ የሚፈልጋቸውን ጳጳሳት በሲኖዶሱ ጸሐፊነትና በጠቅላይ ቤተ ክህነቱ ቦታ ላይ ማስቀመጥ ነው ፍላጎቱ፣ ሲልም ያክላሉ። ብልጽግና በዋናነት ከቤተ ክርስቲያኒቷ ችግር በኋላ ከተሾሙ ዘጠኝ ጳጳሳት ውስጥ አራቱ ሹመት ውስጥ እንዲካተቱለት ይፈልጋል ሲሉ ይገልጻሉ ምንጮቻችን። ከእነዚህ ውስጥ ደግሞ ከሰሞኑ በአስተምሯቸው አነጋጋሪ የነበሩት አቡነ ገብርኤል ይገኙበታል ብለዋል። የአዲስ አበባ ሀገረ ስብከትና የፓትርያርኩ ልዩ የጸሐፊነት ቦታም ግናው አገዛዝ በትኩረት የሚያያቸው የቤተ ክርስቲያኒቱ ቦታዎች መሆናቸውን ምንጮቻችን ይገልጻሉ። የአዲስ አበባ ሀገረ ስብከት ሊቀጳጳስ ጳጳስ ከቦታቸው እንዲነሱም ጥረት እያደረገ ነው ተብሏል። እንዲሁም በእነ አቡነ ሳዊሮስ የተከዳውና የቀደመ ወዳጅነቱን ያጣው ብልጽግና የእነ አቡነ አብርሃምና የእነ አቡነ ጴጥሮስ ከዋና ዋና ቦታዎች ላይ መነሳት ቦታውን በሚፈልገው አካል ለመተካት እድሉን እንደፈጠረለት እያሰበ ነው። በዚህም ምክንያት ነው ከአራት ወር በፊት እነ አቡነ ጴጥሮስ ወደ ሀገር እንዳይገቡ በጠቅላይ ቤተ ክህነቱ ጥያቄ የቀረበለት ብልጽ ና የሲኖዶሱ ጉባኤ ሲቃረብ ይህ ውሳኔ ያሳለፈውም። ጳጳሳቱ ይህን ፈቃድ ተከትሎ ወደ ሀገር ይገባሉ ወይ ለሚለው ጥያቄ ሮሃ ምላሽ ለማግኘት ጥረት እያደረገች ሲሆን፣ ምላሹ እንደደረሳት ወደ እናንተ የምታቀርብ ይሆናል። ሶስተኛ ወደ ሀገር እንዲገቡ ፈቃዱ የተሰጣቸው ጳጳስ ማናቸው የሚለውንም አጣርተን እናቀርባለን። በቀጠለው የአማራ ክልል ውጊያ በአድማ ብተና አባላትና አመራሮች መካከል አለመግባባት ተፈጠረ። በአማራ ክልል እየተካሄደ ባለው ውጊያ የፋኖ ኃይሎች ባወጁት ዘመቻ አንድነት ድል ሲያገኙ፣ የአገዛዙ ጦር ደግሞ እርስ በርሱ እየተናከሰ ነው። አማራ ፋኖ በጎጃም ጎጃም አገው ምድር ሶስተኛ ክፍለ ጦር አስር አለቃ ኤፍሬም አጥናፉ ብርጌድ በሚሰራው ኦፕሬሽን በተደጋጋሚ ተመቶ ተስፋ የቆረጠው የአድማ ብተና ሰራዊት ከአዲስ ቅዳም ከተማ እንዲያስወጡ ጥያቄ ማቅረቡን ተከትሎ በአባላቱና በአመራሮች መካከል ከፍተኛ አለመግባባት ተፈጥሯል። ጥያቄውና አለመግባባቱ የተፈጠረው ትናንት ሚያዝያ 23 ቀን 2017 ዓ.ም አዳይታና ዝምባይታ በተባሉ ሁለት ግንባሮች በተደረገ ውጊያ ከ15 በላይ የአድማ ብተና አባላት ተገድለው በርካታ ቁስለኛ ከሆነ በኋላ ነው። በሌላ በኩል የአማራ ፋኖ በወሎ ቤት አማራ ልጅ ኢያሱ ኮር የጎፍ ክፍለ ጦር ንጉስ ሙጃሂዱ ብርጌድ ለተከታታይ ወራት ያሰለጠናቸውን ፋኖዎች ትናንት ሚያዝያ 23 ቀን 2017 ዓ.ም በደማቅ ሁኔታ አስመርቋል። በምረቃ ስነስርአቱ ላይም የየጎፍ ክፍለ ጦር አመራሮችና የንጉስ ሙጃሄዳ ብርጌድ አመራሮች እንዲሁም የተለያዩ የማህበረሰብ ክፍሎች ተገኝተዋልም። ዛሬ ሚያዝያ 24 ቀን 2017 ዓ ም የብልጽግና ጦር በደቡብ ጎንደር ዞር አንድ አቤት ወረዳ በሙቀጫ አማኑኤል ቀበሌ 17 የቀንድ ከብቶችን፣ በቁጥር ያልታወቁ ፍየልና በጎችን፣ የግለሰቦችን የጦር መሳሪያ፣ 40 ማዳበሪያ ጤፍ፣ በተጨማሪም በዲድ ገመኝ ቀበሌ 10 የቀንድ ከብቶችን በዘረፋ ወስዷል ሲሉ የአካባቢው ምንጮች አሳውቀዋልም። በተመሳሳይ የአማራ ፋኖ በጎጃም አምስተኛ ክፍለ ጦር ውስጥ የሚገኘው ወርቅ አባይ ብርጌድ በቢዛሞ ከተደራጀው ሀብቴ ሻለቃ በመቀናጀት አንበር ከተማ በነበረው የብልጽግና ሰራዊት ላይ ከባድ ጥቃት አድርሰዋል። ወርቅ አባይ ብርጌድና ሀብቴ ሻለቃ በጥምረት በወሰዱት እርምጃ 13 የብልጽግና ሰራዊት አባላት ሲደመሰሱ 23ቱ ቆስለዋል። ከሟቾቹ መካከል የሚኒሻ ኃላፊ የነበረው ሙሐመድ አህመር ተገድሏል። የአገዛዙ ኃይል በተወሰደበት እርምጃ የተደመሰሱ አባላቱን ለመተካትና የተረፉትን ለማዳን ከሽንዲ ተጨማሪ ኃይል ማስጫኑ ታውቋል። ይህ በእንዲህ እንዳለ ትላንት ከምሽቱ 3 ሰዓት ከ35 ላይ አዲስ አበባ ኤርፖርት ቪአይፒ መግቢያውና አካባቢው ከፍተኛ ቁጥር ባለው የብልጽግና ጦርና ታጣቂዎች ተሞልቶ እንደነበር ጋዜጠኛ ሙሉጌታ አንበርብር ምንጮቹን ዋቢ አድርጎ ጽፏል። የያዙት መሳሪያ የጎማ ታንክ፣ ብረት ለበስ ታንኮች፣ ዲሽቃ የጠመዱ ፓትሮሎች፣ እግረኛ ወታደሮች በብዛት ታይተዋል። ከታቦት ማደሪያው አዲስ እስከተሰራው ድልድይ ድረስ ግጥም ብሏል የሚሉት ምንጮች ምን እንደተፈጠረ አናውቅም፣ በጣም ነው የሚያስፈሩት፣ ቦታው በከባድ መሳሪያና በሰራዊት ተጥለቅልቋል ብለዋል። የአብን ሰዎች ከኦህዴድ ሰዎች በላይ ብልጽግና እንሁን ማለታቸው ከብዙ ኃይሎች ጋር እያላተማቸው ነው። ለብልጽግና አድረውና ለአብይ አህመድ ገብረው የአማራን ህዝብ አጀንዳና ህልውና አሳልፈው የሰጡት እነበለጠ ሞላና እነ ነጋሻው መርሻ ከኦህዴድ ሰዎች በላይ ለኦህዴድ ብልጽግና የሚጮሁ ከብአዴን ብልጽግና በላይ ለብልጽግና የሚገረዱ ከሆኑ ዓመታት ተቆጥረዋል። ፖለቲከኛው አቶ አንዳርጋቸው ጽጌ የአብንን የሰሞኑን መግለጫ አስመልክቶ በሰጡት አስተያየት የቤት ውስጥ ባሪያ የሚመገበው የጌቶቹን ትራፊ ነው። መግለጫው ፋኖን ትጥቅፍ ኤርትራን እንውረር የሚሉ ሀሳቦች ተካተውበታል ብለዋል። በዚህ ነውረኛ መግለጫ ውስጥ በአማራ ክልል ትምህርት እንዲስተጓጎል፣ የጤና አገልግሎት እንዲቋረጥ፣ መሰረተ ልማት እንዲወድም፣ ኢንቨስትመንት እንዳይኖር ያደረገው የአማራን ህዝብ ለማጥፋት የጦርነት አዋጅ አውጆ በአማራ ህዝብ ላይ የዘመተው የአብይ አህመድ ዘረኛና ግፈኛ አገዛዝ ሳይሆን ለህልውናው መከበር ነፍጥ አንስተው የሚታገለው የአማራ ህዝብና ልጆቹ ፋኖች ሆነዋል ሲልም ይከሳሉ። አቶ አንዳርጋቸው አብን በወቅቱ ባወጣው መግለጫ ለኤርትራ የአገርነት እውቅና አንሰጥም አብይ ኤርትራን ይውጋና ይጠበቃል የሚል ሀሳብ ጠቁሟል። የሆነው ሆኖ ለዚህ ለአቶ አንዳርጋቸው ጽሑፍ እንደተለመደው ቀድሞ ምላሽ የሰጠው ጋሻው መርሻ የተባለው የአብይ ፖስተኛ ነው። ማህበራዊ ሚዲያ ላይ ተጥዶ የሚውለው ይህ ግለሰብ በሚመራው ፖስታ ቤት ላይ ለተሰራ ዘገባ ኮመንት ላይ ገብቶ እንደሚሳደብ የሰሞኑ የመሰረት ሚዲያ ዘገባ አመላካች ነው። ለአቶ አንዳርጋቸው ጽሑፍ ግን በቀጥታ በራሱ ገጽ ላይ ስድብ፣ ያልተረጋገጠ ግላዊ ምስጢርና ዘለፋውን አንዷል። አንዳርጋቸው ጽጌ በጣም እልኸኛ ሰው ነው በሚል የሚጀምረው ጋሻው መርሻ ከሀገር ከመውጣቱ በፊት እኔን በ ለጠ ሙላና ና የሱፍ ኢብራሂምን አገኘን ሲል እውነቱን በአቶ አንዳርጋቸው በኩል ያልተረጋገጠ መረጃ አጋርቶናል። በወቅቱ አቶ አንዳርጋቸው አወሩን ባለው መረጃም የሰውየውን አደገኛ አካሄድ ለአንዳንድ ሰዎች በወቅቱ ነግሬያቸው ነበር። አንድ ምክር አዘል ጽሁፍ ልኬለት፣ አልመለሰልኝም። ይህን ሰው በጊዜ ማባረር አለብን ይላል ጋሻው መርሻ። ይህ የአንዳርጋቸው ንግግር ስለ ጠቅላይ ሚኒስትሩ መሆኑንም ጋሻው ያብራራል። አንዳንድ በመዋቅር ውስጥ ያሉ ሰዎች አብረው ይሰራሉ። እነዚህን ሰዎች ይዘን መንግስትን መጣል አለብን። ጣቢያዎች በደንብ አኩርፈዋል። ከኤርትራ ጋር ጦርነት የማይቀር ጉዳይ ነው። ሻቢያ በቀላሉ ሞብላይዝ የሚደረግ ኃይል አለው። የእኛ ኃይል ሲጨምር ነገሩ የጥቂት ቀናት ጉዳይ ይሆናል አለን ሲልም ያክላል ጋሻው። ሌሎች መረጃዎችንም አንስቶ በመጨረሻ ግን ከባዕድ አገር ጋር አብሮ የራስን አገር መውጋት ባንዳነት ይባላል ሲል ድምዳሜ ሰጥቷል። ታዲያ ባንዳ መንግስት እያገለገለና ለባንዳ መንግስት እየተገረደ ያለው ማን ነው የሚለውን ለማወቅ ብልጽግና ከሁለት ዓመት በፊት ለሁለት ዓመታት የኤርትራን መንግስት አስገብቶ ትግራይን እንደወጋ በማስታወስ ነው ስለ አቶ አንዳርጋቸው ጽሁፍ እና ስለ ጋሻው መርሻ ምላሽ ያናገርናቸው የፖለቲካ ሰዎች ጋሻው አቶ አንዳርጋቸው ነገሩን ስላለ አስተያየት እውነትነት ማረጋገጥ ባይችልም ሲሉ አስተያየታቸውን ይቀጥሉና ጋሻው ሚስጥር እንዳወጣ ቢያስብም አሁን ላይ ማንኛውም የኢትዮጵያ ኃይል አብይና መንግስታቸውን ለመጣል የትኛውንም አማራጭ ይጠቀማል ይላሉ። ለዚህ አቶ አንዳርጋቸው በወቅቱ እንዲያ በማሰባቸው ዘግይተዋል ከማስባል ውጭ የሚያስወቅሳቸው ነገር የለም ሲሉ ያክላሉ። በሌላ በኩል የአብን መግለጫ አስመልክቶ ምላሽ የሰጡት የኤርትራ መንግስት ቃል አቀባይ የማነ ገብረ መስቀል አንዳንድ የኢትዮጵያ ፖለቲከኞችና የፖለቲካ ቡድኖች የሚያራምዱት የሉዓላዊ ጎረቤት ሀገር ግዛት የመቆጣጠር ፍላጎት ሊታሰብ ወይም ሊታለፍ የማይችል ቀይ መስመር ነው በማለት በማህበራዊ ትስስር ገጻቸው ላይ ጽፈዋል። የኢትዮጵያ ፖለቲከኞች እና የፖለቲካ ቡድኖች የጎረቤት ሀገርን ግዛት የመቆጣጠር አጀንዳቸውን የሚያንጸባርቁት ያሻቸው በወታደራዊ ኃይል በማስፈራራት እና ሌላ ጊዜ ደግሞ ታሪካዊ ወይም ህጋዊ የሚሏቸውን ምክንያቶች በመደርደር ነው በማለት የማነ ተችተዋል። የማነ አያይዘውም ይ